የአውሮፓ ህብረት ለኢትዮጵያ የ240 ሚሊዮን ዩሮ ድጋፍ አደረገ። የድጋፍ ስምምነቱን የገንዘብ ሚኒስትር አህመድ ሽዴ እና በኢትዮጵያ የህብረቱ ተወካይ አምባሳደር ሶፊ ኢመስበርገር ተፈራርመዋል። ሚኒስትሩ ድጋፉ ኢትዮጵያ የማክሮ ኢኮኖሚ ማሻሻያ እያደረገች ባለችበት ወቅት የተደረገ መሆኑን የገለጹ ሲሆን፣ አምባሳደሩ በበኩላቸው ድጋፉ ለኢትዮጵያ ልማትና ኢኮኖሚ እንደሚውል ተናግረዋል። ተለዋዋጩን የዓለም ጂኦ ፖለቲካ ታሳቢ ያደረገና ለለውጥ የሚተጋ ወጣት አመራር ማፍራት ተቀዳሚ ተግባር ሊሆን እንደሚገባ ፕሬዚዳንት ታዬ አጽቀ ስላሴ ገለጹ። በአዲስ አበባ አድዋ ድል መታሰቢያ የፓን አፍሪካ ወጣቶች አመራር ጉባኤ እየተካሄደ ነው። ፕሬዚዳንት ታዬ በዚህ ወቅት የአፍሪካ አባቶች ለነጻነትና ለእኩልነት የከፈሉትን ዋጋ ወጣቱ በጥበብና በእውቀት ላይ የተመሰረተ ልማትና ሰላም በማስመዝገብ ሊደግመው ይገባል ብለዋል። የብር ሸለቆ መሰረታዊ ወታደራዊ ማሰልጠኛ ትምህርት ቤት መሰረታዊ ወታደሮችን አስመረቀ። በምረቃ ስነ ስርዓቱ ላይ የምስራቅ ዕዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ የመከላከያ ኃይል ውጤታማ ግዳጆችን እንዲወጣ ለማስቻል ዘርፈ ብዙ ተግባራት መሰራቱን ገልጸዋል። ይህም ሙያ በጥብቅ ዲሲፕሊን ለመፈጸም ሙያው የሚጠይቀውን እውቀትና ብቃት መፍጠር፣ እንደዚሁም በስነ ልቦና መዘጋጀት አስፈላጊ መሆኑንም ተናግረዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለጣና ፎረም እየተደረገ ያለውን ዝግጅት በተመለከተ ከአማራ ክልል ርዕሰ መስተዳደር አረጋ ከበደ ጋር በባህር ዳር ከተማ ተወያዩ። የጣና ፎረም በአፍሪካ ሰላምና ጸጥታ ጉዳዮች ላይ ትኩረቱን በማድረግ ሲካሄድ የቆየ ሲሆን ዘንድሮ አስራ አንደኛው ፎረም ይካሄዳል።